የስብስብ አይነቶች ። አሁን የስብስብ አይነቶች ተግባራውን እስቲ ተግባራውን አብረን ከዚህ በታች ለተሰጡት ስብስቦች ሁሉንም አባሎች ጻፉ ይላል። ሁሉንም አባሎች ሶስት እግር ያላቸው የቤት እንስሳት። እኔ አላቅም፣ አራት አላቅም። ሶስት እግር ያለው ወይ፣ አራት ነው እንጂ። አራት ነው እንጂ። ዶሮ ሁለት ነው፣ ሌሎቹ አራት ናቸው ክፍል አሁን በክፍል ከክፍል ተማሪዎች ስብስብ ውስጥ ሁለት ሜትር የሚረዝምም የለም ማለት በሰባተኛ ክፍል ውስጥ እንዴት ሁለት ሜትር የሚረዝም፣ በእርግጥ እንደው አንዳንድ እንደው አይጠፋም፣ የሆነ ዘመን ላይ ግን አሁን ላይ እኔ እንጃ። እስኪ እናንተ ደግሞ አስቡት። ከመቶ የሚያንሱ ብዬ ብቸኛ ቁጥሮች ስብስብ ይላል። አሁን ይሄ ይታወቃል። ከመቶ የሚያንሱ ብቸኛ ቁጥሮች ብቸኛ እና ተተንታኝ ብለን እንለይ እና ብቸኛ ማለት ለአንድና ለራሱ ብቻ የሚካፈል ተተንታኝ ማለት ደግሞ ለአንድና ለራሱና ሌሎች አካፋዮች ያሉት ቁጥር ለምሳሌ አራት፣ ስድስት፣ አስር እያልን እንደዚህ ስንቀጥል እነኚህ ተተንታኝ ናቸው። ብቸኛ ደግሞ ሁለት ለአንድና ለራሱ፣ ሶስት ለአንድና ለራሱ፣ ሰባት፣ አምስት ለአንድና ለራሱ ሌላ አስራ አንድ፣ አስራ ሶስት፣ አስራ ሰባት፣ አስራ ዘጠኝ፣ ሀያ ሶስት እያልን ስንሄድ እነኚ ለአንድና ለራሳቸው ብቻ ነው የሚካፈሉት፣ ማለት ነው። ስለዚህ መግለጽ ይቻላል። አሁን ይሄ ምን አይነት የሚባለው እነኚ መዘርዘር እንችላለን። ይሄ መዘርዘር ይችላል ማለት ነው። ከመቶ የሚያንሱ የሚለውን ምን ማድረግ እንችላለን? ስብስብ በለን ሁለት፣ ሶስት፣ አምስት፣ ሰባት፣ አስራ አንድ፣ አስራ ሶስት፣ አስራ ሰባት አስራ ዘጠኝ ሀያ ሦስት በቀያን እንዘረዝራለን። እነኛውን ለአንድና ለራሳቸው ብቻ የሚካፈሉ ናቸው ማለት ነው። መዘርዘር እንችላለን፣ እንደዚህ እያደረግን ከእዚህ ጋር ከአምስት የሚበልጡ የመቁጠሪያ ቁጥሮች ስብስብም። ይሄ ደግሞ እስቲ ከአምስት የሚበልጡ ስብስብ ብንለው ከአምስት የሚበልጡ ነው ያለው፣ አምስት አይካተትም። ከአምስት የሚበልጡ ስላለ አምስት አይካተትም። ስለዚህ ስድስት ብለህ ስድስት ሰባት ስምንት እንዲህ እያለ ይቀጥላል። አሁን ምን ለማለት መሰላቸው? አሁን የስብስብ አይነቶች አላቂና አልቆቢስ ለማለት ነው። ባዶ ስብስብ አላቂ ስብስብና አልቆቢስ ስብስቦች ናቸው። እንግዲህ የስብስብ አይነቶች ስለዚህ ያየናቸው ከላይ አሁን እዚህ ጋር ያየናቸው ምንድን ናቸው? አሁን እዚህ ጋር ሶስት እግር ያላቸው ቤት እንስሳት ይሄ ባዶ ስብስብ ነው፣ ምክንያቱም ስለሌለ ይሄኛውም ባዶ ስብስብ ነው። ምክንያቱም ስለሌለ በክፍላች ውስጥ ሁለት ሜትር የሚረዝም ተማሪ ስለሌለ ባዶ ስብስብ ነው ማለት ነው። እነኝህ ደግሞ ከመቶ የሚያንስ ስላለ የሚያንስብባል ከዛ በታች ያሉትን ስንዘረዝር ቆጥረን እንጨርሳለን። ስለዚህ አላቂ ስብስብ ይሆናል። ከአምስት የሚበልጥ መቁጠሪያ ቁጥር ካለ ደግሞ ከስድስት ነው የምንጀምረው ስለዚህ አያልቅም። ይሄ ደግሞ አልቆቢስ ይባላል እና ሶስቱን አየን ማለት ነው እዚህ ውስጥ አሁን ይቀጥላል። እንግዲህ ባዶ ስብስብ ምንም አይነት አባል የሌለው ስብስብ ባዶ ስብስብ ይባላል ይላል የባዶ ስብስብ ምልክት ደግሞ እቺ ፋይ ነች ፊም ይሏታል የግሪክ ሌተር ፋይ ባለፈው አይተናል አደለ የኤፕሲሎን ኤፕሲሎንን አይተናል አደለ እቺ ኤፕሲሎን ትባላለች ኤፕሲሎን ይው ኤፕሲሎን ስለዚህ ባለፈው አይተናል አሁን ደግሞ እየጨመረ ነው የምንሄደው ማለት ነው አብዛኛዎቹ እንግዲህ በግሪክ ሌተር ነው የሚወከሉት እንደዚህ ስለዚህ ይሄ ፊ ፊም በዚህ መግለጽ እንችላለን። ስብስብ ሀ ባዶ ነው ለማለት አሁን እንደዚህ ማድረግ እንችላለን። ስብስብ ለ ባዶ ነው ለማለት ደግሞ እንደዚህ። ይሄ ማለት ደግሞ ሁለቱ ስብስቦች እኩል ይሆናሉ። ይሄንን ደግሞ በኋላ ላይ እናያለን። ባዶ ስብስብ ማለት እኩልና ተመጣጣኝ ስብስቦች የሚለውን እኩል ማለት ምን ማለት ወይ፣ እኩል ስብስቦች ምንድን ናቸው? ተመጣጣኝ ስብስቦች ደግሞ ምንድን ናቸው? የሚለውን በኋላ ላይ እናያለን። እና አሁን ምንም አይነት አባል የሌለው ስብስብ ባዶ ስብስብ ይባላል። እሱም ደግሞ በግሪክ ሌተር ወይም በግሪክ ሌተር ፋይ ይገለጻል። በግሪክ ሌተር ፋይ ይገለጻል። ምሳሌ እዚህ ጋር ከዚህ በታች ያሉት ባዶ ስብስብ ምሳሌዎች ናቸው ይላል። እስቲ እዩት። በስድስት እና ሰባት መካከል የሚገኙ መቁጠሪያ ቁጥሮች መቁጠሪያ ቁጥር እንደዚህ አሁን በቁጥር ጨረር ላይ ስናይ አንዱ ለሶስት ነው ይልና፣ እዚህ ስድስት ሰባት ይላል። በመሀል የለም አያችሁ። በስድስት እና ሰባት መካከል ያለ ሽርፍራፊ ቁጥር ነው እንጂ አስርዮሽ ቁጥር ነው እንጂ የመቁጠሪያ ቁጥር ስብስብ የለም ማለት ነው። የመቁጠሪያ ቁጥር አባል የሆነ የለም። ስለዚህ ይሄ ባዶ ስብስብ ነው ማለት ነው። ማለት አባላቱ ብዛቱ ዜሮ ነው። የዚህ ስብስብ አባላት ብዛት ዜሮ ነው፣ ወይም ደግሞ ምንም አባል የለው ሶስት እግሮች ያሏቸው ሰዎች ስብስብ ሊኖር ይችላል። ይህንን እንኳን ምክንያቱም በዓለም ክብረ ወሰን ላይ የተመዘገቡ ዶም እግር ኳስ ተጫዋች የሆኑ የተለያዩ በዱሮ ሰዓት አሉ። ያው አሉ፣ ያው የለም ማለት አይቻልም። አሉ። ይሄ እንደዛ ማለት አልችልም። ያው እናንተ ግን የለም ብላችሁ ስለምታስቡ ስላላያችሁ እንደዛ ማድረግ ትችላላችሁ። ግን አለ። አሁን ሶስት እግር ያላቸው ሰዎች በኢንተርኔት ላይ በዩቲውብ ላይ ቢፈልጉ አሉ። የድሮ ዲ ቪዲዮ ራሱ አይቻለሁ። ብቻ ያው እኛ እንስማማና አሁን ይሄ ባዶ ስብስብ ነው ወይ ነው ይስ። እዚህ ጋር የእንቁላል ጣይ ፍየሎች ስብስብ ፍየል እንቁላል ትጥላለች እንዴ? ፍየል እንቁላል አጥጥል። ስለዚህም ባዶ ስብስብ ፍየል እንቁላል ምትጥል ፍየል ስለሌለች ምንም አባል የለም። ዜሮ ክብ የሆኑ ጎነ ሶስት፣ ክብ ሆኖ እንደ ጎነ ሶስት፣ እነኚህ በሙሉ አሁን ባዶ ስብስቦች ናቸው ለማለት ነው። እንግዲህ አሁን ቀጥሎ ደግሞ የምናየው አላቂ ስብስብና አልቆቢስ ስብስቦችን። አላቂ ስብስብ ማለት ምን ማለት ነው? አልቆቢስ ስብስብ ማለትስ ምን ማለት ነው? የአንድ ስብስብ አባላት ተቆጥሮ የሚደረስበት ከሆነ አላቂ ስብስብ ይባላል። ነገር ግን የስብስብ አባላት ተቆጥሮ የማይደረስበት ከሆነ ደግሞ አልቆ ቢስ አማርኛውን እዩት። አማርኛው አላቂ ከተባለ በቃ ምንም አሻሚ ነገር የለውም። አላቂ ያልቃል። አልቆ ቢስ ካለው እኮ አፍራሽ ነው። አያችሁ፣ ልክ እንደ እንግሊሽ ለስ፣ ካል፣ ኢም፣ ኢን፣ አን የሚለውን አሁን አፍራሽ ነው አይደለ? በእንግሊሽ ሌተር ለስ ካለ አፍራሽ ነው። ኢን ካለ አፍራሽ ነው። አን ካለ ኢምፖርታንት አን ኢምፖርታንት፣ ም ለስ እ ለስ ከተጨመረበት ምንድን አፍራሽ ነው። ልክ እንደዛ ሁሉ እዚህ ጋ ቢስ፣ አልቆ ቢስ የማያልቅ ማለት ነው። እና ቃሉ ራሱ ይናገራል። አማርኛው ምንም አስቸግርም። ስለዚህ አላቂ ካለ ያልቃል፣ አባላቱ ተቆጥሮ ይደረስበታል። እዚህ ጋ ስብስብ በቢሰጠን አላቂ ስብስብ ነው። ስብስብ በአስር አባላት ይሄ ስብስብ በአስር አባላት አሉት። ስለዚህ እነኚህ ይኸውና ቁጭ ብሏል ማለት ነው አባላቱ ተገልጸዋል በስነ ስርዓት። ስብስብ ቀ ደግሞ ከአስር የሚያንስ እዚህ ጋ ስብስብ ቀ ከመቶ የሚያንሱ የሙሉ ቁጥሮች ስብስብ አላቂ ስብስብ ነው ይላል። አዎ ምክንያቱም የሙሉ ቁጥር ስላለ ነው ያው እዚህ ጋር አንድ ልብ ማለት ያለባችሁ ነገር እዚህ ጋር ከመቶ የሚያንሱ ሙሉ ቁጥሮች ስላለ መቶን አይይዝም አይደለም። መቶን ካልያዘ ደግሞ 99 ነበር የሚሆነው ግን የቁጥሩ ስብስብ ምንድነው ሙሉ ነው ከስንት ነው የሚጀምረው ከዜሮ ዜሮ አንድ ሁለት ሦስት እያለ እስከ 99 ስለሄደ 0 ስላለ 99 መቶ ይሆናል ግን ይሄ እዚህ ጋር ያለው መቁጠሪያ ቁጥር ቢሆን ኖሮ አንድ ሁለት ሶስት ብሎ 99 ስለሚል 99 ነበረ የሚሆነው ከዛ ነው የስብስብ ቀብዛት መቶ የሆነው ማለት ነው በቁጥሩ ስብስብ ነው ጥሩ ስብስብ ራያ ደግሞ ባዶ ስብስብ ነው ይሄው በፋይ ተገልጿል ስብስብ ራ በፋይ አላቂ ስብስብ ነው ምክንያቱም ባዶ ስብስብ አላቂ ነው ለምን ዜሮ ቁጥር ነው ተቆጥሮ ተደረ ምክንያቱም ምክንያቱም ረ ባዶ ስብስብ ስለሆነ ወይም ደግሞ የዚህ ስብስብ ብዛት ዜሮ ስለሆነ ዜሮ ከተባለ ደግሞ ተቆጥሮ ስለተደረሰበት ማለት ነው። የሙሉ ቁጥሮች ስብስብ አልቆቢስ ነው። የሁሉም ቁጥሮች ስብስብ አልቆቢስ ነው። የመቁጠሪያ ቁጥር ስብስብ፣ የንብብር ቁጥር ስብስብ፣ የድፍን ቁጥር ስብስብ፣ የተተንታኝ ቁጥሮች፣ የብቸኛ ቁጥሮች ስብስብ፣ የተጋማሽ ቁጥሮች፣ ኢተጋማሽ ቁጥሮች እነኝ በሙሉ ምክንያቱም መጀመሪያቸውን ነው የምናውቀው፣ አይደለም? የሚለያዩትም እነሱም እኮ በመጀመሪያቸው ላይ ነው። አሁን ለምሳሌ ሙሉ ቁጥር ከተባለ ከዜሮ ይጀምራል አይደል? አሁን ሙሉ ቁጥር ከተባለ ከዜሮ ይጀምራል፣ ከዛ አንድ ይላል፣ ከዛ ሁለት እያለ ይቀጥላል። መቁጠሪያ ቁጥር ከተባለ ደግሞ ከአንድ ነው የሚጀምረው ማለት ነው አይደለም? ስለዚህ ልዩነታቸው እዛከር ነው ማለት ነው። ሁሉም የቁጥር ስብስቦች የምታውቋቸው የስብስ የቁጥር ስብስቦች በሙሉ አልቆቢስ ናቸው። ምክንያቱም መጀመሪያቸውን እንጂ መጨረሻቸውን ስለማናቅ ማለት ነው።